አብራችን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። የኢትዮጵያ ፕሪሚየር ሊግ ሀያ ሰባተኛ ሳምንት ዛሬም ረፋድ ላይ ቀጥሎ ተደርጓል። ረፋድ ሶስት ከ30 ላይ በጀመረው የቅዱስ ጊዮርጊስና ኢትዮ ኤሌክትሪክ ጨዋታ ፈረሰኞቹ መርሃ ግብሩን አንድ ለባዶ አሸንፏል። አማኑኤል ኤርቦ ብቸኛዋን የማሸነፊያ ግብም ለፈረሰኞቹ አስቆጥሯል። የፋሲል ተካልኝ ቡድን ተከታታይ ሶስተኛ ድሎን ሲያሳካም በአርባ ነጥብ ወደ አራተኛ ደረጃ ከፍ ብሏል። የዛሬውን ሸንገታዊት ኤሌክትሪክ ሁለተኛ ተከታታይ ሽንፈት ሲሆን በ32 ነጥብ 12ኛ ደረጃ ላይም ተቀምጧል። ፕሮሜሊጎ በትላንት ጨዋታዎች ኢትዮጵያ ቡና ሀዲያ ሆሳናን አንድ ለባዶ ሲያሸንፍ አዳማ ከተማ ከመቀሌ ሰባ እንደርታ ባዶ ለባዶ መላየታቸው ይታወሳል። የልጉ ጨዋታዎች ከሰዓትም ቀጥለው ሲደረጉ ፋሲል ከነማ ደረጃውን ማሻሻል እያሰበ ከስሁል ሽረ ጋር ምሽት 12 ሰዓት ላይ ይጫወታል። የውበቷ ባተ ቡድን ከዚህ ጨዋታ 3 ነጥብ የሚያገኝ ከሆነም ሶስት ደረጃዎችን የሚያሻሽልበት እድል ይኖረዋል። ከሶስት መርሃ ግብሮች በኋላ ወደ ድል ለመመለስም ይጫወታል። በ34 ነጥብ 11ኛ ደረጃ ላይ የሚገኙት አጼዎቹ ከዚህ ጨዋታ ሶስት ነጥብን ማሳካት ከሚያስቡት ስሁል ሽረ ጋር ፈታኝ ፍልሚያቸውንም ያከናውናሉ። ወራጅ ቀጣና ላይ የሚገኙት ስሁል ሽረዎች ነጥባቸውን ከፍ ለማድረግ እያሰቡም ይህንን ጨዋታ ያከናውናሉ። ከዚህ መርሃ ግብር ቀደም ብሎ ግን ኢትዮጵያ ንግድ ባንክ ከወልዋሎ አዲግራት ዩኒቨርሲቲ ጋር ይጫወታሉ። በኢትዮጵያ ሴቶች ፕሪሚየር ሊግ 25ኛ ሳምንት ጨዋታ ባህር ዳር ከተማ በአዳማ ከተማ ተሸንፎ የወራጅነት ስጋቱ ጨምሯል። በሊጉ ለመቆየት ወሳኝ የሆነ ጨዋታቸውን ከአዳማ ከተማ ጋር ያደረጉት የጊዮን ንግስቶቹ 2-1 ተሸንፏል። የጨዋታውን ሦስቱም ግቦች በሁለተኛው አጋማሽ የተገኙ ናቸው። አህላም ሲራጅና አለሚ በኤች አይ የአዳማ ከተማን የማሸነፊያ ግቦች ሲያስቆጥሩ ለባህር ዳር ከተማ ምንም ያልፈየደችውን ብቸኛ ግብ አስቴር ደጋረገ ከመረብ አሳርፋለች። የጊዮን ንግስቶቹ በሊጎ መቆየታቸውን ለማረጋገጥ የሚያስችላቸውን ጨዋታም ሳይጠቀሙበት ቀርቷል። በ21 ነጥብ 11ኛ ደረጃ ላይ ይገኛሉ። አዳማ ከተማዎች በ30 ነጥብ 9ኛ ላይ ተቀምጧል። በመጨረሻ ሳምንት የሚደረጉ ጨዋታዎችም ከሀምበሪቾ በመቀጠል ቀሪውን አንድ ወራጅ ቡድን የሚለዩ ይሆናል። ሶስቱ የመውረድ ስጋት ያለባቸው ቡድኖች ባህርዳር ከተማ ከመቻል፣ ቂርቆስ ክፍለ ከተማ ከሲዳማ ቡና እንዲሁም አዲስ አበባ ከተማ ከሀምበሪቾ በ ፕሪምየር ሊጉ የመጨረሻ ሳምንት ጨዋታ የሚገናኙ ይሆናል። በ2017 የኢትዮጵያ ከ20 አመት በታች ፕሪምየር ሊግ ተሳትፎ ያደረገው ባህር ዳር ከተማ በሁለተኛው ዙር የተሻለ ውጤት ማስመዝገቡን የቡድኑ አባላት ተናግሯል። የክለቡ የታዳጊዎች ፕሮጀክት ኃላፊ ዶክተር በላይነጫኔ አሁንም ቡድኑ ግን መሻሻል ይቀረዋል ሲል ገልጧል። ተጨማሪ አለ። የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ከአንድ ወር በፊት ወደ ማጠቃለያ የገቡትን አስር ቡድኖች ለይቶ መጠናቀቁ ይታወሳል። ባህር ዳር ከተማና ፋሲል ከነማ አማራ ክልልን በዚህ ውድድር ወክለው ሲሳተፉም ቆይቷል። በምድብ አንድ የተደለደለው ባህር ዳር ከተማ በ18 ነጥብ ስምንተኛ ደረጃን ይዞም አጠናቋል። ቲሞቹ ከኛ የተሻለ ቲም አለ ብያል። እውነት ለመናገር ያው አሁን ምድባችን ላይም አንደኛ የነበረው ሀዋሳ ከነማን እኛ አሸንፈኗል። ትልልቅ ቲሞችን አሸንፈኗል ቲሞች ለኛም ሰጠው የሚመጡት ግምት ቀላል አይደለም። ልጆች ቲሞች ማለት ነው። በቃ ጥሩ ቲም እንደሆነ ኮቾች ሁሉ ማለት አሸንፈን እንኳን ወጥን፣ ኮቾች መጡ ለኛ በቃ የሚሰጡ ነገር ደስ ይል ነበር። ያው እንደት የሚገባን ነጥብ እንያዝ ማለት ነው። መጀመሪያ ዞር ላይ በብዙ ነገር ያሰብነውን ውጤት ይዘን አልመጣንም። ሀገሩም ትንሽ ከብድ ነበረ። የተጫዋቾች ጉዳት ህመምናም ተደራርቦብን ነበረ እና ያሰብነውን ያክል ውጤት ይዘን አልመጣንም። ከተወሰነ ፕሮጀክቶችም ወረዳ ልጆችንም ከሌላም ከአዲስ አበባም ከተለያዩ ክለቦች እኛ ጋር መጥተው ሞከሩ። እነሱን ለዛ ውድድር ይመጥናሉ ብለን አሰባጥረና ሁለተኛው ዙር ላይ ጥሩ ትሬኒንግ ሰጠን። ጥሩ ፊትነሳቸውም ጥሩ ነበር። ከኳስ ጋር ያላቸው ልጆችም ለማሸነፍ ጥሩ ነገር ስለነበራቸው ያው ለውጣ መጠና ደረጃችንም አሻሽለን ነው የመጣ። ዘንድሮን ጨምሮ ባለፉት ሶስት አመታት በ20 አመት በታች ፕሪሚየር ሊጎው ተሳትፎን አድርጓል። ከአመት አመት የጨዋታ ልምድ እያገኙ መምጣታቸው በጥንካሬ ሲነሳ፣ በተክለ ሰውነት ደረጃ የነበረው ልዩነት ግን በተወሰነ መልኩ የቡድኑ ውጤት ላይ ልዩነትን ፈጥሯል። የደቡብ ቲሞች ደግሞ ያው በተፈጥሮ ፊዚካላቸው ብዛ ገኝ የተሻለ፣ ያ ነገር ደግሞ በስራ የሚመጣ ነገር ነው። ስለዚህ ኮቾች ጋር እየተነጋገርን የሚቀረን ያስተካከልነ ከዚህ በኋላ መለቀጤ ዓመት ቢሆን ከዚህ የተሻለ ጥሩ ነጥብ እንይዛለን ብዬ አስባለሁ። በጣም ብዙ ልምድ አግኝቻለሁ ብዬ አስባለሁ። አንደኛ ከእድሜሽ እኩል ጋር ስትጫወች ያለው የጉልበት ጫና ፔሱ ምናምን ስትጮትበት የነበረው ነገር የዛን እድልና ልምዱ እንትን ያግዝ ይሻል ብዬ አስባለሁ። የአካል ብቃታቸውም ጌም ኤክስፔሪየንሳቸው ምናምን የተሻለ የቆዩ ናቸው በቃ ለዚህ ለ20 ዓመት በታች ሳይሆን ለሌላ ሊግ የሚመጥኑ ናቸው፣ እና ከነሱ ጋር ነው እነዚህ ልጆች ቺዘን ሄርን በብዛት ጨዋታ አቻ ነው ምንወጣ፣ ተወሰነው መሸነፍ ነው። በአሁኑ ላይ ግን ኦልሞስት ወደ አራት ጨዋታ 11 ምድብ ነው፣ አራቱን ጨዋታ አሸንፈናል። የክለቡ የታዳጊዎች ፕሮግራም ኃላፊ ዶክተር በላይነ ጨቅሌ ቡድኖ ጥሩ ለውጥ ላይ መሆኑን ገልጧል። እንደ ቡድንም እንደ ግለሰብ ተጫዋችም የሚያጥር ነገር የሚያንስ ነገር ይታያል፣ ክፍተት ይታያል ያ መሰራት አለበት ብዬ አስባለሁ። በውጤት ደረጃ በምን ያክል መጠን ተፎካካሪን በውጤት ደረጃ ያን ያክል ተፎካካሪ አይደለንም። ምናልባት ግልጽ ስለሆነ እንዳለፉት ዓመታት ሁሉ ዘንድሮም ባህር ዳር ከተማ ከሁለተኛ ቡድኑ የተሻሉትን በመምረጥ ያሳድጋል ተብሎ ይጠበቃል። ለዚህ ብቁ የሆኑ ልጆች መኖራቸውንም አሰልጣኙ ተናግሯል።